እስኪ ዛሬ እነዚህን ሁለት ግለሰቦች እንመልከት። የመጀመሪያው ጦረኛው በጋሻው ደሳለኝ ሲሆን፣ ወይኔ ሚስ ጆን ዳንኤል ወይኔ ጆን ዳንኤል እና ቲክቶከር እና ቲክቶክ ላይ ኦ ማይ ጋድ። ስማ በቃ ገደል ግባ እናሳ ሰላም፣ ሰላም ጤና ይስጥልን፣ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮች እንመለከታለን። በተለይ ሶሻል ሚዲያ ላይ መነጋገሪያ የሆኑ አስተማሪ የሆኑ ቪዲዮችን እናያለን። አዝናኝ ቪዲዮችም ተቀላቅሏል። እነሱን እየተመለከትን በሚያስተምሩ እየተማረን በሚያዝናኑም ደግሞ እየተዝናናን አብረን ቆይታ እናደርጋለን። እንደ ሁሉ ጊዜውም ቪዲዮ ላይክ በማድረግ ጀምሩ። ሌላኛውን ቻናልን የማታውቁት ኮመንት ላይ ያለ እሱንም ገብታችሁ ሰብስክራይብ አድርጉ። ላይክም በማድረግ ይህንን ቪዲዮ ለሌሎች እንዲደርስ አድርጉት። እስከ መጨረሻ ድረስ የትም እንዳትሄዱ። ወደ ቪዲዮቻችን ሂድ። ደረቅ እንጀራ አለ። ደረቅ እንጀራ ሽጠሽ ልትከብሪያ ይጀመራላ። ደረቅ እንጀራ አለ። እኔ ሊያቅተኝ እኔ እያለው ልትከብር ጀመረናል። በቃ የት አባቱና ያጥማጃም ደግሞ ምን ጀመራት? ፈሳሽ ሳሙና ጀመረናል። ፈሳሽ ሳሙና የሚያቅተ ይመስሎ ነው እጀምረው ፈሳሽ ሳሙና ጀምረናል። ወገኛ እኔ አልጀምርም፣ አብረን እናካታለን እንጂ አንተ የማያድፍልን ጀምራሉ በቃ። ይህ ሰለውዲ ደግሞ ምኑን ጀመረው ሹሩባ እንሰራለን። ሽሩባ ያቅተኛል ብለን እንሰራለን። ሹሩባ ሄርሙያ ኬታ መጧል ያገኙ ሁቱ ሴት ማበላሽነ ከዛ ይለመዳል። ምቀኝነት የሚባል ነገር አለ። ሁሉ አማረሽን ምናለ ከባድ ነው በቃ አበዣ ብዙ ጊዜ ክሬቲቭ አይደለም። የራሱን ስራ መጀመር ላይ በጣም ደካማ ነው እና ሰው የሰራውን ብቻ መደዳ አንድ የሆነ መደዳውን የሆነ ነገር ከተጀመረ መደዳውን ተመሳሴ ስራ ነው። ለዛም እኮ ነው ማንለወጠው ይመስለኛል። የነገር አጋጥሟችሁ ያውቃል። ብቻ ሀበሻ ከባድ ነው እንላለን እንጂ ብዙዎቻችን እንደዚህ የምናደርግ ምናልባት ይህን ቪዲዮ ከምንመለከት መካከል ልንሆን እንችላለን። ይህን ሰውዬው ማን ነው ፈቶ የለቀቀብን? ጋይስ፣ ሎቱ ስብሐት እስኪ የሚለውን ስማና፣ ኮመንት አብረን እናነባለን። ኢየሱስ ኳስ ያያል፣ አቤት ያንተስ ከፋ። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የትራንስፖርት አዋጡ ሊንገድየው ልምጣ። ማንም ቅር አይለውም፣ ግደለው ከቻልክ ምን ነው ቀዘን ኧረ ከመቅዘንም በላይ ነው ማረሻ የመሰለ ሰውዬ ምን አድርጉ ነው የሚለው የምላስ ምችምታ ከንፈር ሲል ዲሁን አሞራ ብራዘር ገና አስራ አንድ አመቱ በአስራ አንድ አመት እንዲህ ነው እኔ በሰላሳ አመቴ እሺ እዛ ዛጊውኑ ካሜራ ማናለ? ለስዊደን እንዘፍናለን። ኑ ካም ሂር ማይ ፒፕልስ። ተራው ግን ትንሽ ማርያምን ናዝም ብለህ ሰላም እንደኛ ዘፈን ልዘፍንልህ ነበር። ፈቃደኛ ነው? እሺ በቃላት ድርድር በሙዚቃ ቃና ስሜኝ ስታብራራ

ሰማሁኝ እውቀት ልናገር ለመስከር ያዚህ ሰው ጽናት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ ኢየሱስ ባለዳውኔነኝ ህይወት እንዳይሳላቸኝ ሲጨነቅ ሲጠበብ

እንደዛ ቲም እንዴት? አይደል መጀመሪያ ጀማምሯ ሌላ ነበረው የሚመስል። የባልሽን ቃለ መጠይቅ እያየሽ ነው። እጩ ባል በሚለው ይስተካከልልኝ። ቤት ሆኜ ነዋ፣ የእጩ ባል ኢንተርቪው እያየው ጀመረ ጀመረ። እሺ፣ ከማስታወቂያ በኋላ ተመልሰን መተናል። አሁንም ቆይታችን እያደረግን ያለ ነው ከወጣቱ መልከ መልካም የሚዲያ ሰው ነው። በበጎ ስራዎቹ እና በፋሽን ተከታይነት ይታወቃል። ቆይታችን እንዴት አየኸው? እንቀጥል። አዎ፣ እንቀጥል። እሺ፣ አሁን ደግሞ ወደ ተከታዮች ጥያቄዎች እናልፋለን። አሁን ግን ለፈኝ ማለት አይቻልም። እሺ፣ እስቲ ስለ ፍቅር ህይወት አጫወተኝ። ፍቅረኛ አለ? ለጊዜው እንኳን ፍቅረኛ የለኝም። ስለዚህ ነፃ ነኝ እያልከን ነው። ታዲያ ምን ትጠብቃላችሁ? ምን አይነት ሴት ምጫት አደርጋለ? እስከ ማንነት የተቀበለችኝ ያው ስራዬን የምትወድልኝ፣ ያው አላ አይደል የምትወደኝ፣ ፈሪያ እግዚአብሔር ያላት እስከ ማንነት የተቀበለችኝ ለጊዜው እንኳን ፍቅረኛ ያለ ፍቅረኛ ሆነች።

ስልካያላገባት ልይ በዚህ ልክ ሊያናዳት የሚችሉ በፍቅር ህይወት ኢንተርቪው እየተደረገው ለምሳሌ ለቤተሰብ ኦፊሻል እስካላረገ ድረስ ፍቅረኛ የለኝም ብሎ ሊያውራችንል ወንድ ልጅ ነገር በዚህ ልክ ያናድዳል ብዬ አላሰብም። እናንተስ? እንደ የሰው ስሜት ይለያያል። በእርግጥ ሌላኛው መነጋገሪያ ጉዳይ በየጊዜው የሃይማኖት ጉዳይ ሚዲያ ላይ ይመጣል። ሃይማኖት አንቺን በሃይማኖት ሽ እኔን በሃይማኖት የሚባል ታሪክ ኢትዮጵያ ውስጥ እየጠፋ ያለ ይመስለኛል እና ስለማንም ግለሰብ ለማውራ ፈለጊ ሳይሆን ብዙ ጊዜ አሁን ሶሻል ሚዲያ ላይ የሚወሩ ሰዎች አሉ እና ስለማይመለከታቸው በሌላ ቤተ እምነት ሆኖ የሌላውን እምነት የሚነኩ ሰዎችም ተመልክቻለሁ እስቲ የሆን ሀሳብ እስኪ ዛሬ እነዚህን ሁለት ግለሰቦች እንመልከት የመጀመሪያው ጦረኛው በጋሻው ደሳለኝ ሲሆን ይህ ሰው የጴንጤ መድረክ ላይ ቆሞ ማይክራፎን ይዞ የቤተ ክርስቲያናትን መቃጠል ና የምስኪን ኦርቶዶክሳውያንን መጨፍጨፍ ከህዳሴው ግድብ መጠናቀቅ በላይ አስደሳች ዜና እንደሆነ አድርጎ መድረክ ላይ ቆሞ ሲተርክልን የተመለከት ነው ግለሰብ ነው የፕሮቴስታንት አብያተ ክርስቲያናት መሪዎች በህይወት ቢኖሩ ኖሮ ይህ ግለሰብ ባለበት ቸርች የመሪነት ወንበር ላይ ለ24 ሰዓት እንኳን መቆየት ያልነበረበት ሰው ነበረ። ነገር ግን በዚህ በበጋሻው ደሳለኝ ብቻ አይደለም፣ በብዙ ቂጣቸውን በጣሉ አጨበርባሪ የመንደር ዱርዬ ነቢያት ተብዬ ሐሰተኞችም ጭምር ገምቻቸዋለሁ። የጴንጤ አመራሮች ሞተዋል፣ ለኔ በህይወት የሉ ይሄኛው ደግሞ ያያዘ ልደታ ይባላል። ታዲያ ይሄ ሰው ሰሞኑን አንድ ፍየልን እንደ ምሳሌ እያቀረቡ ሰው እንዴት መታረድ እንዳለበት የአስተራረድ አይነት ሲያስተምሩ የነበሩ የሙስሊም መምህርን ተችቶ በተቸ በሁለተኛው ቀን በውስጥ ምን ተጽፎለት እንዳነበበ ባላወቅነው ሁኔታ አደባባይ ወጥቶ እብዶኝ ነው መሰል፣ አሊያም ወፈፌ፣ ኧረ ምን ወኜ ነው ያመለጠኝ ካፌ እያለ እየተስለመለመና ጎንበስ ቀና እያለ ይቅርታ አድርጉልኝ ሲል ተመልክተነዋል። በዚህም ሳይበቃው ከዚህ በኋላማ እንኳን አፌን ቀርቶ ቂጤንም አላምነው የሚል ዳይፐር ለማድረግ አንዲት የማስፈራሪያ ሜሴጅ ብቻ የሚጠባበቅ ምስኪን ወንድማችን ሆኖ ተገኝቷል። እግዚአብሔር ያሳያችሁ፣ እጃቸው ላይ የተሳለ ቢላዋ ሳይሆን የኢየሱስ ክርስቶስን የምስራች ወንጌል የያዙትን ጴንጤዎችን ከአመት እስከ አመት ያለ እረፍት ሲተርባቸውና ሲሰድባቸው ኖሮ፣ እንዲሁም ያለ ጸጸት ቤቱ ገብቶ እግሩን ዘርግቶ በሰላም ሲተኛና ሲነሳ የከረመ ሰው ነው እንግዲህ ዛሬ በሰዎች ጆሮና አእምሮ ሽብርን የሚነዛ የሰዎችን የአስተራረድ አይነት የሚያስተምር ነውረኛና አሸባሪ ትምህርት ሲያስተምር የነበረን ሰው መተቸት አልነበረብኝም ብሎ በአደባባይ ይቅርታ አድርግልኝ ሲል የተገኘው እባካችሁ፣ እስኪ ሁላችሁም ለበጋሻውና ለያያ ይሄንን ቪዲዮ ሜንሽን አድርጉ ልኝ። በጋሻው ስለ ፍቅርና ስለ ይቅርታ ከዚህ በኋላ የምትሰብክበት አንድ በት አለ? አፍስሽ ይልሃል። ያያስ ከዚህ በኋላ ጴንጤዎችን በአደባባይ የመተቸት የመስደብ፣ የመተረብ ሞራሉ ስ አለ አንደበትህ ከዚህ በኋላ ይታዘዝልሃል፣ እሺ ይልሃል። ከመበሻሸቅ የበለጠ ለፍቅር ጊዜ ያጣንበት ጊዜ ይመስለኛል። ምክንያቱም ደግሞ አሁን በምዕራብ በመስማ በደቡብ በተለያዩ ሀገራችን ክልሎች ምንም አጋጣሚ በምንም ሁኔታ ውስጥ ሆኖ የሚራበው የሚገደሉ ሰዎች ስላሉ እኛ መበሻሸቅ ለነሱ ምንም ፋይዳ የለውም እና አዎ፣ የዕለት ኪሳችንን ለመሙላት የየራሳችን አላማ ሊኖረን ይችላል። አላማቸውን ሳላቅም መናገርም ትክክል እንዳልሆነ ስለሚሰማኝ ነው። በተለይ በተለይ ደግሞ የሌላ ሃይማኖት ተቋማት ውስጥ ሆኖ የሌላ ሃይማኖት መንካት ትክክል አይመስለኝም። ከሰሞኑ በጋሻው በተደጋጋሚ ይነሳ ነበር። አምሹር ማንንም አልሰማም ብለዋል። የሆነ ቪዲዮን ሰምቼ በጣም ያሳዝናል። ብቻ ለሞቱት ለተገደሉት፣ በየጊዜው በተለያዩ ቦታ ለሚሞቱት ወገኖቻችን ብለን ፍቅር ብንሰራ ሃይማኖት፣ እርስ በራሳችን ብንከባበር ጥሩ ነው እንጂ የዘለለ ሌላ ነገር እንኳ መናገር አልፈልግም። እስኪ ሀሳቦቻችሁን ጨምሮበት እናንተ ደግሞ የተረዳችሁትን የታዘባችሁት። ልመውደድ መውደድ ወዳለሁ ፊልም ላይ ብቻ መስሎኝ ቃሪ ሰው እንደዚህ አይፈቀርም ይሉኛል። ጎበዝ ነው። እንዴት ነው ጎበዝ? እንጃ የሚሆንሽው እኔ በጣም አፍቃሪ ሰው ነኝ፣ በጣም ለፍቅር ቅርብ ነኝ። እና ኤክሳይትድ ያደርገኛል ፍቅር የሚባለው ነገር፣ ልለምደው አልችልም። በቃ ያስደስተኛል መውደድ፣ መዋደድ። እውነት ስለማላውቀው ነው ባይ ዘ ወይ፣ በልጅነቴ ያንን ነገር ስለማላውቀው አሁን። እንዲያውም ለነገሮች ስም እየተሰጣቸው መጣን። የሆነ ጊዜ ላይ በእድሜ ከሚያንሳኝ ልጅ ፍቅር ይዞኝ ነበር። በእድሜ የሚያንሳትን ወንድ ልጅ አፍቅራ ከዛ በኋላ የሳሚ እናት ተባለች። ሳሚ የሚባለው እንግዲህ በእድሜ ዝቅ ያለው ከእሷ በታች የሆነውን ወደ ካራክተር ቀይራ ያው የታወቀችበት ነው። ለፍቅር ቦታ ስላላት ድሃ ወንድ ስለምታፈቅር በየጊዜው ያላየዋት ቦታ የለም። በቃ የዚህ ሀገር ሚዲያ አዲስ ነገር ማየት ሁሉ አይፈልጉም። አሁን እኔ ማራኪ ወግን በጣም በጣም ነው የምወደው እና በጣም ወድጄ ከማያቸው ሚዲያዎች መካከል ነው። አዲስ ነገር ሞክር ውስ በተለያየ ቦታ የቀረቡትን እንግዶች በተደጋጋሚ ማቅረብ

ቤተሰቦች አደብ ግዙ የሚባል ልጅ በዚህ ዘመን ከ18 እስከ 25 ያለው ልጅ ምናልባት ሊል ይችላል ብዬ አስባለሁ። እና ም የሆነ አጋጣሚ ልንገራችሁ እና ትምህርት ስማር እኔ አባቴ አስተማሪ ነው እና ትምህርት ቤት አትሄዱም እንዴ ምናምን ይላል። እስክሪፕቶ ግዛለን ምናምን ስንል የለኝም ታዲያ በምንድን ነው የምሄደው ምናምን ብዬ ከዛ ተቀረን በጣም ነው የምንቀጠቀጠው። እና እንዴት ነው የምታደርጉት ትምህርት ቤት ትሄዱና ቁጭ ብላችሁ እንደዚህ እጃችሁን አጣምራችሁ በቾክ ምናምን አስተማሪ ስጽፍ ይቀምጣላች አንተ ለምን አጽፍም ምናምን ሲል አስተማሪ ስክሪፕቶ የለኝም፣ በኋላ ግን መልስ ምናምን ብሎ ይሰጣል። ማለት ከረሳለች ው በ የአንተ ነው ስክሪፕቶ። እና ያንን ጊዜ በጣም እንደዚህ ችኛዋ ልጅ ቤተሰብ አደብ ይገዛ ቤተሰብ ትክክል እንዳልሆነ ነበር ማውራውና አሁን ካደኩ በኋላ ራሴን ከቻልኩና የራሴን ጉዳይ በጣም ራሴን በራሴ መምራት ስጀምር አሁን ነው ይገባኝ ቤተሰብ በቃ በጣም በተለይ አስተማሪ ልጅ ስትሆኑ ደግሞ ምንም ሳይኖረው ብዙ ልጅ አስተምሮ አልብሶ አብልቶ አጠጥቶ ሲያሳድግ በጣም በተለይ አስተማሪ ልጆች የተረዱኝ ያላቸው ብዙ ቤተሰቦች ሳይኖራቸው ነው። አብዛኛው ልጆቻቸው ለጥሩ ነገር ያበቁትና ቤተሰብ አደብ ግዙ ማለት ትንሽ ከባድ። እንደውም የሆነች ልጅ ታውጭ፣ ያደገችው የቤት ውስጥ ሰላሳ ላይ የቀረበችው ልጅ ያወራቻል፣ ቪዲዮን ተመልከት ውስጥ ወላጆች ደጉ ወላጆች ደጉ በጣም ልክ ናት። ያ እናንተ ከበላ ከጠጣ ምን ያስፈልገዋል ብላችሁ የምታስቡት ሲያድግ ምን እንደሚሆን ልንገራችሁ። ምን ያህል እኔ ዋጋ እንዳስከፈለኝ ልንገራችሁ። ፍቅር የሚገባኝ አይመስለኝም ነበር። በራሴ ያለኝ ኮንፊደንስ የሞተ እንደተሳቀኩ በየልኩበት እንደተሳቀኩ፣ ምክንያቱም እኔ ከሁሉም ሰው የበታች ነኝ ብዬ ስለማስብ። ለምን ቻይልድ ትራማ በጣም ብዙ ትራማ ሰብስበን ነው ምናድገው። ከዛስ እናንተ ከበላ ከጠጣ ባታበሉት ይሻላል። ፍቅር ብሰጡት ፍቅር ሳሰጡት ተያድጋል ያህ ልጅ ሪል ወርልድ ላይ አለም ላይ ሲወጣ ብዙ ጫነ ይደርስበታል። ብዙ ነገር አይምሮ መቆጣጠር ይከብዳል። ከዛ አሁንም እናንተ ወላጆች ምና እደጉ እንዴት ማሳደግ እንዴት እንደሆነ ሳይገባቸው አተውለዱ። መውለድ ግዴታ አይደለም። ለምን እንስሳ አታሳድጉ እንዴ? ሰው እኮ ነው የምታመጡት። ያ ልጅ እኮ ያድጋል፣ ትልቅ ይሆናል። ስንት ስንት ትራማ ያሳዝናል። አዎ እንደዚህ እንደሰማችሁት ነው። እና እቺ እንደዚህ የምንልበት ጊዜ ከ18 እስከ 25 ግፋቢል ያለበት ጊዜ ነው። ከ25 በኋላ ብዙ ሰዎች ራሱን የሚችልበት የራሱን ኢንካም ጀነሬት ማድረግ የሚጀምርበት እድሜ ስለሆነ ከዛ በኋላ የቤተሰብ ጉዳይ በጣም ይገባዋል። ቤተሰብ አዋቂም ሆነ ምንም ሆነ ለልጅ በጣም ወሳኝ ነው። በጣም በጣም ወሳኝ ነው ለልጅ። እና ደግሞ ቤተሰብን አደብ ግዙ ለማለት ቤተሰቡ ነው ማየት ወይ ደግሞ የራስን ኃላፊነት ተቀብሎ ማየት በጣም በጣም ትልቁን ድርሻ ይዛል ብዬ አስባለሁ። እናንተ ቤተሰብ አደብ መግዛት አለባቸው ወይስ የቤተሰብ ትእዛዝ፣ የቤተሰብ ቁጣ አስፈላጊ ነው ትላላችሁ? ሐሳባችሁን ጨምሩበት። የቤተሰብ ትእዛዝ አለመቀበል ግን እንደኔ በጣም እስከ ህይወት ፍጻሜ ድረስ ትልቅ ጠባሳም ጭምር ሊጥል ይችላል ብዬ አስባለሁ። አንተም ሐሳባችሁ እንድታጋሩ ነው። አብዛኛው ሰው ቤተሰቦቼ ችግር አለባቸው ቤተሰቡን የሚወቅስ ሰው በዚህ ዘመን ወጣት በጣም ስለበዛ ነው ይህንን ወሬ ያበዛሁት። በዛ ይቀለድ እንዲህ፣ ማረጋችሁ ድንግልናሽን ያጣሽው በስንት ዓመትሽ ነበር? አላጣሁትም እስካሁን አለ። ድንግልና ስላላት ሊቀጠላት ነው። ቤተሰቦች ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ ማድረግ እንዳትረሱ። ቪዲዮን ደግሞ ሌሎች እንዲሳተፉበት ላይክ አድርጉ፣ አቅም ስጡት፣ ለሌሎች እንዲደርስ። ቻናሉ አዲስ ከሆነ ሰብስክራይብ አድርጉ። ሌላኛው ቻናል የማታውቁት ኮመንት ላይ ቼክ ማድረግ ትችላላችሁ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።